ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛ ነው ብሎ ጸልዮ መተኛት መዝሙር 22። ህልመ ለሊት ወይም ዝኔት የሚባለው አንድ ሰው ተኝቶ በህልሙ ወንድን በሴት ሴትን በወንድ አምሳል እንደ ገሃዱ በሚመስል ሩካቢ ስጋ የሚታየንና ከሰውነታችን ፈሳሽ የሚወጣበት ሂደት ነው። ያስተማሩን ምንድነው? ንቁበት፣ ያዙት፣ ሸኙት። ምን አልኳችሁ? ጻፉት። ንቁበት፣ ያዙት፣ ሸኙት። ንቁበት ማለት እወቁ፣ ተማሩ ማለት ነው። ያዙት ማለት ቀጥቅጡ፣ ጸልዩ፣ ስገዱ ማለት ነው። ሸኙት ማለት ደግሞ ዲያብሎስን ተቃውሙት ከእናንተ ይሸሻል ስለሚል እኔ ማን ስለሆንኩኝ ነው ምሸኘው ልል አልችልም። እግዚአብሔር ረድቶኝ እሸኛቸዋለሁ። እባክህን ከኔ እንዲሄዱ እርዳኝ ልል እችላለሁ። ለምን አሳማዎች ውስጥ የገቡት መናፍስቶች ያኔ ጌታን ያናገሩት ማቴዎስ ወንጌል ምዕራፍ አምስት ላይ አሳማዎች ውስጥ የገቡት መናፍስቶች አስፈቅደው ነው። ጌታ ሆይ ወደ አሳማዎቹ እንድገባ ፍቀድልን አሉት፣ ፈቀደላቸው፣ ወጡ። ሳይፈቅድ አይወጡም። ስለዚህ አስፈቅደ ነው። እኛ ፍቀድልን እንለዋለን ጌታን። ከዛ በኋላ መናፍስቶቹ ከኛ ውስጥ ይወጡልናል። እባክህን ከዚህ መንፈስ እንድንገላገል እርዳን እንለዋለን። ይረዳናል፣ ያግዘናል። ህልመ ለሊት ወይም ዝኔት የሚባለው አንድ ሰው ተኝቶ በህልሙ ወንድን በሴት ሴትን በወንድ አምሳል እንደ ገሃዱ በሚመስል ሩካቢ ስጋ የሚታየንና ከሰውነታችን ፈሳሽ የሚወጣበት ሂደት ነው። ዝኔት የሚባለው ደግሞ በህልመሌሊት የሚፈታተነን አጋንንት ነው። ህልመሌሊት ወይም ዝኔት ወንድና ሴት ሳይል በማንኛውም ሰው ላይ በተለያየ ምክንያት ሊከሰት ይችላል። በሱባኤ ጊዜ ህልመሌሊት ከመታን ዕለቱን ቤተክርስቲያን በተለይም ቤተ መቅደስ መግባት፣ ቅዱስ ቁርባን መቀበል ጸበል መጠመቅና መጠጣት አንችልም። በማግስቱ ግን ሰውነታችንን ታጥበን ልብሳችንን ቀይረን ቤተክርስቲያን መግባት፣ ቅዱስ ቁርባን መቀበል፣ ጸበል መጠመቅና መጠጣት እንችላለን። አንዳንዶች ህልመሌሊት ቢመታን ቤተክርስቲያን መግባት ችግር እንደሌለው ያስተምራሉ፣ ይናገራሉ። ይህ ስህተት ነው። ህልመ ሌሊት ሲመታን እለቱን ጸበል መጠመቅ፣ ቅዱስ ቁርባን መቀበል፣ ቤተክርስቲያን መግባት የምንከለከለው አንደኛ መጽሐፍ ቅዱሳዊ ትእዛዝ ስለሆነ ነው። ሁለተኛ ቅዱስ ስለሆነችው እናታችን ቤተ ክርስቲያን ክብር ከመስጠት አንጻር ነው። እግዚአብሔር ለእስራኤላውያን እንዲነግሯቸው ሙሴንና አሮንን በዘሌዋውያን ምዕራፍ 15 ቁጥር 2 ላይ ለእስራኤል ልጆች እንዲህ ብላችሁ ንገሯቸው፣ ማንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚወጣው ነገር ርኩስ ነው ብሏቸዋል። ፈሳሽ ከሰውነት ከወጣ በኋላ ርኩስ መሆኑን ከነገራቸው በኋላ ደግሞ የሚነጹበትን ደግሞ እዛው ቁጥር 16 ላይ ማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል እስከ ማታም ድረስ ርኩስ ነው ብሎ ነግሯቸዋል። ስለዚህ የሚረክሱበትን ከነገራቸው በኋላ የሚነጹበት በውሃ መሆኑንና ርኩሰታቸው እስከ ማታ ወይም ማምሻ እንደሆነ አሳውቋቸዋል። ይህ በቀጥታ ህልመ ሌሊትን የሚመለከትና ህልመ ሌሊት ሲመታን ምን ማድረግ እንዳለብን የሚያሳውቅ ነው። ህልም ሲመታል እለቱን ጸበን መጠመቅ፣ ቅዱስ ቁርባን መቀበል፣ ቤተ ክርስቲያን መግባት እንደማይቻል ስናስተምር፣ አንዳንዶች ደግሞ ከዚህ በተቃራኒ ጸበን መጠመቅ፣ ቅዱስ ቁርባን መቀበል፣ ቤተ ክርስቲያን መግባት እንደሚቻል፣ እንኳን በህልም ሌሊት የወር አበባ ላይ ታጥቦ መግባት እንደሚችሉ ያስተምራል። ስለ ወር አበባው በሌላ ረስ እመጣበታለሁ። ታዲያ መከራከሪያቸው ይህ ወሪት ነው ተሽሯል ይላሉ። ህገ ኦሪትን እንኳን ኛ ፍጡር ቀርቶ ህገ ኦሪትን የፈጠረው ጌታችን በማቴዎስ ወንጌል ምራፍ አምስት ቁጥር 17 ላይ እኔ ህግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ብሎ አስተምሯል። ስለዚህ ጌታ ያልሻሩን ህግ እኛን ሻር ማለት አንችልም። የወለላይቱ መቤት ልጆች ልብ በሉ። ማንም ሰው ነው የተባለው እንጂ ወንድ ሴት፣ ወጣት አዛውንት አይደለም። ይህ የሚያሳየው ኦርቶዶክስ የሆነ በየትኛውም ጾታና የእድሜ ክልል ያለ ሁሉ ህልመሌሊት ከመታው እለቱን ሳይሆን ማግስቱን ነው ቤተክርስቲያን መግባት የሚችለው እስከ ማታ የሚለው ህልመሌሊት ሌሊት ሲመታን ለአንድ ቀን ብቻ የተከለከለ መሆኑን ያስረዳል መቼም ህልመሌሊት የሚመታን ማታ ወይም ሌሊት አንዳንዴም ቀን ነው ስለዚህ አንድ ሰው ማታ ወይም ሌሊት ህልመሌሊት ከመታው ቀኑን ውሎ እስከ ማታ ነው የሚረክሰው። ከዛ በኋላ ንጹህ ይሆናል። እንዲሁም አንዳንዶች ህልመ ሌሊት ከመታችሁ እስከ ሶስት ቀን ቤተ ክርስቲያን መግባት አይቻልም ይላሉ። ይህንን ማን ያለው ስትሉ የፈረደባቸው አባቶቻችን ናቸው ይላሉ። ቅዱስ መጽሐፍም አባቶቻችንም የሚነግሩን እስከ ሶስት ቀን ድረስ ቤተ ክርስቲያን የማንገባው ሩካቤ ስጋ ስንፈጽም ብቻ ነው። ህልመሌሊት መታን ማለት በቤትና በቅጽረ ቤተ ክርስቲያን ሆኖ መጸለይ አይቻልም ማለት አይደለም። ህልመሌሊት ሲመታን ሰውነታችንን ታጥበን ቤተ ክርስቲያን ውስጥ ነው የማልገባው እንጂ ቅጽረ ቤተ ክርስቲያን ተጠግተን መጸለይ ይቻላል። በሱባይ ሆነን ህልመሌሊት ቢመታን ሰውነታችንን ታጥበን ሱባዩን መቀጠል እንጂ ማፍረስ የለብንም። ስንት አይነት ህልመሌሊት አለ የሚለውን ደግሞን ህልመሌሊት አምስት አይነት ነው ወይም በአምስት አይነት መልኩ ሊከሰትብንና ሊመታን ይችላል። አንደኛው በቀጥታ የግሃዱን ዓለም ሩካቢ ስጋ በሚመስል ወንድን በሴት አምሳል፣ ሴትን በወንድ አምሳል በመታየት በህልማችን የሆነው በግልጽ በተግባር ግንኙነት ያደረግን እስኪመስለን ድረስ የሚታየን ነው። ይህኛው ትንሽ የሚያከፋው ከተቃራኒ ጾታ ጋር በህልማችን በትክክል ግንኙነት ያደረግን የሚመስለን ወንዶች ዘራቸው፣ ሴቶች ቀለም አልባ ፈሳሻቸው የሚወጣው በህልማቸው ግንኙነት አድርገው በህልማቸው ደስታ ካገኙ በኋላ ነው። ይሄ ከምናውቀው ከገሃዱ ዓለም የሚለየው ህልመ ለሊት በመሆኑ ብቻ ነው። ሁለተኛው በህልማችን ከተቃራኒ ጾታ ጋር ግንኙነት ሳናደርግ ምንም አይነት ህልም ሳናይ ዝም ብሎ ወንዶች ዘራቸው፣ ሴቶች ቀለም አልባ ፈሳሻቸው የሚወጣ ነው። ይህ ብዙዎች ላይ ይከሰታል። ጠዋት ሲነሱ ወንዶች አካላቸው፣ ሴቶች አንቀጸ ስጋቸው ረጥቦ ፈሳሻ ያሉ እንጂ በህልማቸው ምን እንደተፈጠረ ያውቁ። ሶስተኛውና የብዙዎች ችግር የሆነው ህልመ ለሊት ከተቃራኒ ጾታ ጋር በህልማቸው ግንኙነት ያደርጋሉ፣ ግን ወንዶቹ ዘር አይፈሳቸውም፣ ሴቶቹ ቀለም አልባ ፈሳሽ አይታይባቸውም። ጠዋት ከእንቅልፍ ሲነሱ በህልማቸው ስለሆነው ነገር ያስታውሳሉ፣ ግን ከሰውነታቸው ፈሳሽ አይወጣም። አራተኛው በህልማቸው አንድ ሰው ለግንኙነት ሲታገናቸው ካልተገናኟችሁ እያለ ሲፈትናቸው አይተው ካዩት ሰው ጋር ግንኙነት ሳያደርጉ እንደታገሉ አሸንፎ ይነቃሉ። በዚህም ህልመ ሌሊት የመታቸው ይመስላቸዋል። ቤተ ክርስቲያን ልንሄድ ስንል በተለይ ቅዱስ ቁርባን ልንቀበል፣ ጸበል ልንጠመቅ፣ ንግስ ልንሄድ ስንል እንደዚህ አይነት ፈተና ይገጥመናል። ስለዚህ ምንም ሳይፈጠር ማለትም ዘር ከሰውነታችን ፈሳሽ ከሰውነታችን ካልወጣ ህልመሌሊት ስላልመታን ቅዱስ ቁርባን መቀበል ጸበል መጠመቅ እንችላለን። አምስተኛው ህልመሌሊት በሰው ሳይሆን በእንስሳት በሚያስፈራ ሰው እየተመሰለና ራሷ አጋንንቱ የሚገናኘው ነው። ይህኛው አንዳንዱን በእንስሳ ተመስሎ ይፈትነዋል። አንዳንዱን እጅጉን በሚያስፈራና በማይቋቋመው ሰው እየተመሰለ ይፈትነዋል። ሌላውን ደግሞ እራሱ አጋንንቱ እንቅልፍ በመልቀቅ በመደበት እንዳይነቃ አቅም በማሳጣት አጋንንቱ ፊቱ ሰውነቱ ግዙፍ ነገር መስሎ ጥላ መስሎ የማናየ ሰው መስሎ ይገናኛል። ምንም ነገር ቢደረግ አንድ ጸሎት ብቻ ይህን ነገር ያስወግደዋል። እግዚአብሔር ረኛዬ ነው ብሎ ጸልዮ መተኛት መዝሙር 22 ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መሻሸጋዬን አልኩት አ ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ የማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው ብቻውን የሚኖርም ሰው ሊሆን ይችላል። ምንም አይሆንም። ደጋግሜ ነው ይሄን የምናገረው፣ ምንም አይሆንም። የቤት ሰራተኛም እንደዚህ አድርጋ ዘርፋ ሄደች አለች። ታሪኩን ያዝል አድርገውና ይልንገራችሁ። አንዲት የቤት ሰራተኛ የወርቅ ቤት ነው ያላቸው ሰዎቹ፣ አሳዳሪዎቿ ማለት የቀጠሩ ቀጣሪዎቿ ወርቅ ቤት ነው ያላቸውና እዚህ ቤት ውስጥ ወርቅ ሊኖር ይችላል ብላ አስባ ቀን ቀን ሴትዮዋ ቤት ስለምትውል ታገኘኛለች ብላ ስለምታስብ አታደረገው። ማታ ማታ ግን ሁሉም ከተኙላት በኋላ ድንገት መጥተው እንዳይዟት ነው ማታ ማታ የምታደርገው። ሁሉም ከተኙላት በኋላ ሁሉም ላይ አዚሟን ትረጫለች፣ ከልከሌ ውስጥ ማለት ነው። ይሄንን ትረጭባቸዋለች። ይሄን አሸዋፈሩን ላጥነ የሚሉት ቤቱን ብርብር አድርጋ የወርቅ ማት ዘርፋ ስትወጣ በር ላይ ተያዘች። ማን ይዛታል? እግዚአብሔር ይመስገን፣ ካህን ናቸው የያዟት። ካህን እየተደናበረች ስትወጣ በዚህ ሰዓት የለም የምትሄጂው አሏት። የዛ ሰፈር ካህን ናቸው። ወዴን ነው የምትሄጂው አሏት። ከዛ እያለች እግራቸው ሥር ተመረከች ቁጭ በጣም የሚገርም ነው። እኛ አባት እንግዲህ የተባረኩ እንግዲህ እግዚአብሔርን የሚፈሩ ጸሎተኛ አባት ናቸው ማለት ነው። ከቤት ጸልየው ነው ወደ ቤተክርስቲያን የሚሄዱት። እሳቸውን ቤተክርስቲያን ምን ለማድረግ የሚሄዱት ለማገልገል ግን ኪዳን ይኖርባቸዋል ወይ የሆነ አገልግሎት ይኖራል። በዛ በሌሊት ሲሄዱ አገኟት። ተናገሪ ምንድን ነው ምን፣ እስቲ ምንድን ያሹ ያለች ከፍታ አሳየቻቸው። ተያዘ ምን ጁዳቱ ጁዳ ሆነች ማለት ነው። ከዛ በይ ነይ ያሉና ሄደው ከፍተው ገቡ። ቀጥታ መኝታ ክፍላቸው ላይ ገቡት መኝታ ክፍላቸው ገቡ። እንደዚህ እንደያዟት ማለት ነው። ቦርሳው እንደያዘች በእንትራቸው በመስቀላቸው በስማም ወመንፈስ ቅዱስ አሐዱ አምላክ። በስማም ተነሱ እናንተ አሉት። በስማም በስማም ብሎ ተነሱ። የተደረገ አዲስ አበባ ውስጥ የተደረገ ነገር ነው። ነግራችሁ ተነሱና፣ ምንድ ነው አባታችን እንዴ? ስንት ሰዓት ነው ሲያዩግ ከሌሊቱ ዘጠኝ ሰዓት ነው። እንዴ በዚህ ሰዓት እንዴት መጣችሁ? እንዴ ገቡ። አይ ችግር የለውም ተነሱ። እስቲ እዛ ሳሎኑ እስቲ፣ ልጆቹ የት ናቸው? እሳቸው ያውቃሉ። ይሄ ነገር ገብቷቸዋል። ተናግሯል። መንፈስ ወርዶ ተናገረ። በኋላ ላይ ተናገር ምን አድርገ ነው ሲባል ጊዜ አብስጃቸው ነው። ከዛ እንደገና ደግሞ ልጆቹ ጋር ደግሞ ሄዱ፣ ተከትሏቸው ሄዱ። በስመ አብ ወልድ መንፈስ ቅዱስ ብሎ እንደዚህ መስቀል ሲያማትቡባቸው ብድግ አሉ ልጆቹ እንዳለ። ሶስት ሴት ሁለት ወንድ ዘመድ ህፃናት አሉ እዛ ቤት ውስጥ። ቤቱ በሰው የተሞላ ነው። በስመ አብ ሁሉም ተነሱ። ጭንቅ ብሏቸው ነበር። ለአብ አጥምቋቸዋል እንዳለ። ከዛ ተነሱ፣ ወደ ሳሎን ነው አሏቸው። ሰዓት ሳይሆን የዛን ነው አባታችን ምን መርዶ ሊነግሩን ነው ምንድን ነው ምን ተፈጠረ አሉ ደግሞ እሷ እንደዚህ አድርገው ንቃጎ ይዘዋታል ምንድን ነው ምንድ እስቲ ልቀቋት እሷ ምንድን ነው የተፈጠረ አይ አለቀውም እሷ አደለችም አጋር እንትን ነው አሉ እንዲህ ገቡ ቆይ አባታችን ተረጋጉ አሉና እኔ ጸሎቴን አድርጌ ስወጣ እሷ በር ከፍታ እየተደናበረች ስትወጣ ተገናኘን ወዴት ነው በዚህ ሰዓት የምትሄጂው ብዬ ስላት ብላ ተደናበረች በኋላ ላይ ጭቅጭቄ በመስቀል በደንብ አድርጌ ጭቅጭቅ አደረኩትና እኔ ከልከሌ ነኝ፣ ቤተሰቡን አፍዝዤ እያዘረፍኳት ነው። ታዝዤ ነው። ማን ያዘዘ ስለው ሌላ ባለሀብት። ስምህ ማነው ስለው፣ እገል ይባላሉ አለ። ታውቀዋለህ? አዎ ጓደኛዬ ነው፣ የገዛ ጓደኝ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለ ወርቅ እንዲዘረፍ ነው ያደረገ። ዮሐንስ ነው። እገሌ ይባላል ማለት ታውቀዋለህ? አለው አዎ፣ ጓደኛዬ ነው የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛን አምቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንዲያውም የጠበቅኩት የነበረው አለ መንፈሱ ሲናገር፣ ጠብቄ የነበርኩት ወርቅ ቤት እየተቀየ እያቀለጠ ለህዝብ የሚያከፋፍለው ወርቅ ዋና ወርቅ የሚገኘው ቤት ነው። ትልቁ ጠገራ ወርቅ አላለም? አላያችሁም እንዲህ አይነት ወርቅ ሁን፣ ፓወር ባንክ ነው። እንደዚህ እንደዚህ አይነት ወርቆች አሉ። እና እንደሱ አይነቱን ነበር የጠበቀው ሰውየው። ከዛ ደነገጡ ሁሉም። ከዛ ሊበሏት በቃ ልጅቱ። እንዴ እናንተ አልያዛችኋት? እኔ አልያዝኩት። የያዘው እግዚአብሔር ነው። እግዚአብሔር ያተረፈ ምን ልታረጋት ነው? አሉት። አባቴ ቅርብ በሉኝ ማለ። በቃ ተጫጫው። ልክ ሰው እንደሞተ ተላቀሱና መርዶ አልነገርኳችሁ፣ የምስራሴ የነገርኳችሁ ለምንድነው የምታለቅሱት? ልክ መርዶ ሊነግር እንደመጣ ለሊት በር እንዳንኳኳ ሰው ለምን ታደርጉኛላችሁ? ትቸን ውጣ አሉ። ከዛ ጻጣሉ ሁሉም ምን አያችሁ? እስኪ ያያችሁትን ህልም ንገሩኝ አሉ። እንግዲህ በገጣሚ ላይ ገጣሚ ነው የምነግራችኋለሁ። ከዛ ሴቷ ትንሽ እየዋለች ሴቷ እንቺ ራሷ ሰራተኛ ምታነቅ አድርጋ ከግርግዳ ጋር ጣብቃይ ነበረ አለች፣ የእውነት እስኪመስለኝ ድረስ ከዛ ሌሎቹ ያለንበትን አናቅም አሉ። ከዛ ለምንድን ነው እሷን አንገቷን ያነቀቻት በህልም ብለው እሳቸው በጣም ገርሟቸው ነበርና ወደ እናት ዞር አሉና፣ እቺ ልጅ በስለት የተወለደችው አሉ። አባትየው ማነው ካህኑ። አዎ ሴት ልጅ የለኝም ነበረ። በጣም ሴት ልጅ ይፈልግ ነበረ እና ያው እሷን እግዚአብሔር ሰጠኝ ነው። ቅዱስ ሚካኤል ነው ሰጠኝ። ይኸው ቅዱስ ሚካኤል ነው ሰጠኩት። በእሷ ምክንያት ነው የያዘልሽ፣ እሱ ነዋ። ያ ማለት እሷን እንቃጎ ልጅቷን የያዛት ማጥቅ እንግዲህ፣ ሰራተኛዋ ከዚች ልጅ ጋር አንድ ጉዳይ ይኖራታል። ሁ ሁሌ እንደተጣሉ ነው። ሁሌ እንደተናቆሩ ነው። ሁሌ ነው የሚናቆሩትና አይዋደዱም። እሷ ላይ ያለውና እሷ ጋር ያለው አይዋደዱም ብለዋሉ እናትየው ብቻ። ዞሮ ዞሮ ልጃችሁን አስጠምቁ። የእሷ መንፈስ እዚች ልጅ ላይ አለ ማለት ነው። ነቅታ እሷ ነበረች ልታጋልጣት የምትችል የነበረችው፣ ግን አሁንም ቢሆን የእሷ መልአክ ጠባቂ መልአኳ ቅዱስ ሚካኤል የረዳችሁ ማለት ነው ብለው ነግረዋቸው፣ በሉ እሰሯትና ሲነጋ ለፖሊስ ስጧት ሲባል፣ አሁኑ ነው አሁኑ ነው የምንሰጠው መኪና ስንሱ ተባለ። መኪና ስንሱ ከአሁኑ ወደ ቤት ክሳ ይሄዳሉ። አይደለም ቃል ይሰጣሉ አሉ። በቃ እናንተ ይዛችኋታል፣ ችግር የለውም አሉ። አያምኑኝም አሉ። መንፈስ አጋንንት ምና የሚለው ነገር ፖሊሶች ላያቁ ይችላሉ። ስለዚህ አብረን ይሄዳሉ፣ ከዛ ብለው አብሮ ሄዱ። ፖሊሶቹ በጣም በነገራችን ላይ ፖሊሶቹ ሁሉ መናፍቅ ነበሩ፣ ሃይማኖታቸው ኦርቶዶክስ አልነበረ። አጋጣሚ በዛ ሌሊት የነበሩት እንግዲህ፣ የዛን ሌሊት ነው የምታወሩት ነገር ትክክል አሉ። አዎ፣ ምን ነው ኦርቶዶክስም አይደለም። አይ፣ እኛ ፕሮቴስታንት ከቤቴ ስወጣ እሷ ደግሞ ተያዘች። ያው ተፈለካሉና በመስቀል አናቱን ቀውር ሲያደርጉት ጊዜ ልካልካል ፍዛ አፈዛ ድዝለኝ ለ በጣም ይገርማል። እና ቅድም የነገርኳችሁ የዛ ልጅ ህፃ ልጅ ታሪክ እና እዚህ ጋ የሚያገናኘው ምንድን ነው? በሌሊት እንደዚህ ፍዝዝ ብለው ድንዝዝ ብለው ሰዎች ተኝተው፣ ያ በእንቅልፍ ልብ የሚጓዘው ሰው ግን ቁልፉን አውጥቶ ከፍቶ ሲወጣ አለማወቃቸው አንዱ ይሄ አፍዛ ደዙ ከልከሌ እንደዚህ የሚሰራ አለ ማለት ፈልጌ ነው ሰዎች እንደዚህ አፈዛቸዋል ና አያቁም ብዙ ቤተሰቦች አያቁም የሚያፈዝ መንፈስ እንዳለ ቅዳሴ ልንሄድ ስንል እንቅልፍ የሚጥልብን ጸራሞ የሚባላለ ጸራሞ ደራሞ ብዬ ከዚ ቤት ነገርያቸዋለሁ ፀራሞ ጸራሞ የሚባል ሰዎችን ግን በማፍዘዝ ነው የሚታወቀው የዘንዶ መንፈስ ነው የአውሬ መንፈስ ነው ሰዎችን የዘረራቸውና በቁማቸው አድርቋቸው ይውጣቸዋል። ልክ እንደ ዘንዶ መንፈሱ እዚህ ውስጥ እኳ ብዙም ያን ያክል መግባት አልፈልግም። ስለዚህ ነገር ሳጠና መውሉ እንዳይመስላቸው ማለት ነው ብዙ ሰዎች እና በእኛ ባህሪ ውስጥ ግን ይገለጣል። በእኛ ባህሪ ውስጥ ይሄ አፈዛ ደንዙ ዘመናዊ ሆኖ ከረባት ለብሶ ሽክ ብሎ መጥቶ ብዙ ሰዎችን ሂፕኖሲስ ያደረገ ኢንስፓየር ለማድረግ ብለው አዳራሽ ሰብስቧቸው ብዙ ሰዎችን ያፈዘዙ እናነቃቃለን ብለው የሚያስተኙ የሚያጋድሙ በጣም ብዙ ሰዎች አሉና፣ ይሄ መንፈስ ዘመናዊ ሆኖ ይሰራል ለማለት ፈልጌ ነው። ልጁ ላይ የሚታየው ነገር ይሄ ስለሆነ ነው።